እነሆ ግንቦት ከገባ የመጀመሪያው ሰኞ ላይ እንገኛለን። ዘጠነኛው የኢትዮጵያ ወር ግንቦት ከሌሎች ወሮች ሁሉ እንደሱ ያለ ፖለቲከኛ ወር ያለ አይመስልም። በእርግጥ የካቲትም ፖለቲከኛ ወር ነው። ለብዙ ክፍለ ዘመናት ቆይቷል የሚባልለት ሰለሞናዊ ስርወ መንግስት ላይመለስ ያበቃለት የካቲት 1966 በፈነዳ አብዮት ነው። ሶስት ጠቅላይ ሚኒስትሮችን በመሻርና በመሾም የሚታወቃል የካቲት። አክሊሉ ሀብተወልድን ሽሮ እንዳልካቸው መኮንንን የሾመው የካቲት፣ ኃይለማርያም ደሳለኝንም ከቤተ መንግስት አስወጥቷል። ፖለቲከኛው የካቲት ስርነቀል የተባለው የመሬት አዋጅ ወጣበት፣ ሆኖ በኢትዮጵያ አርሶ አደሮች የሚታወስም ነው የካቲት 1967 ታሪካዊው አዋጅ የወጣበት ዕለት ነው። እንዲህ እያልን ብንቆጥር የበዙ ፖለቲካዊ ሂሳቦችን ከየካቲት ጋር ማወራረድ እንችላለን። እንዲያም ሆኖ ባሳለፍነው ዓርብ የተጀመረውን ግንቦትን የሚደርስበት አይመስልም። ግንቦት ማለት ኢትዮጵያን ከመሩ ሁለቱ ሰዎች የተወለዱበት ነው። ኢትዮጵያን የመሩ ሰዎችም ስልጣን የያዙበት ነው። በግንቦት ተወልደው በግንቦት ስልጣናቸውን ካጡ መሪም ጋር ያገናኘናል። በደርግ ዘመን አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲ ግንኙነት ያቋረጠችውም ሆነ በብልጽግና ባለሥልጣናት ላይ አሜሪካ ማዕቀብ የጣለችው በዚሁ በግንቦት ወር ነው። ሻቢያ ኢትዮጵያን በመውረሩ ከኤርትራ ጋር ጦርነት የተጀመረውም በዚሁ ወር ነው። የኢትዮጵያ የፓርቲ ዲሞክራሲ ከፍ ብሎ የታየበትና በርካታ ተቃዋሚዎች ፓርላማ የገቡበት የ1997ቱ ምርጫ የተካሄደውም ግንቦት በገባ በሰባተኛው ቀን ነው። በደርግ ባለስልጣናት ላይ ሞት የተፈረደውም ሆነ ወደ ዕድሜ ልክ እንዲቀንስ የተደረገው በዚሁ በግንቦት ወር ነው። መፈንቅለ መንግስት ተሞክሮ መፈንቅለ መንግስት ሞካሪዎቹ የተረሸኑትም እንዲሁ በዚሁ በግንቦት ወር ነው። እነዚህን ጉዳዮች በተን ዘርዘር አድርገን በመመልከት ግንቦትን እንዘክረው አብራችሁን እንድትሆኑ የምንጋብዛችሁ በቆይታችሁ የሚባክኑ ደቂቃዎች እንደማይኖሯችሁ በመተማመን ነው በሀያኛው ክፍለ ዘመን የተከሰቱት ግንቦቶች ደጋግመው ፖለቲካን የከወኑ ናቸው። በኢትዮጵያ በተለይ በደርግና በኢህአዲግ ዘመን ግንቦት ራሱን ችሎ ፖለቲካ ሁኖ የተሰየመ ይመስል ብዙ ክስተቶችን ይዞ ተከስቷል። ለአብነት ለረዥም ዓመታት የኢትዮጵያ አጋር ሆና በተለይም በቀዳማዊ ኃይለሥላሴ ዘመን የንጉሠ ነገሥቱ መንግሥት የቅርብ ወዳጅ የሆነችው አሜሪካ በአፍሪካ መሪዎችም ታሪክ ለመጀመሪያ ጊዜ መድፍ ተኩሳ ትልቅ ግብዣም ደግሳ መሪዋን በእንግድነት በመቀበል አክብሮቷን ያሳየችው አሜሪካ ከኢትዮጵያ ጋር ለ17 ዓመታት የተቆራረጠችበትን ቀን ያወጀችው ግንቦት 2969 ዓ ም ነበር። ደርግ ስልጣን በያዘ በጥቂት ጊዜያት ውስጥ የኢትዮጵያንና የአሜሪካን ግንኙነት ወርቃማ ያደረጉ ደግሞም አብዛኞቹ በአሜሪካ ስኮላርሽፕ ተምረው አገራቸውን ሲያገለግሉ የነበሩ ጠቅላይ ሚኒስትሮች፣ ሚኒስትሮች፣ ዲፕሎማቶችና ጀኔራል መኮንኖች መካከል ስልሳዎቹን በመግደሉ ቀጥሎም የምከተለው ጸረ አሜሪካ የሆነውን ሶሻሊዝም ነው በማለቱ በንጉሱ ዘመን የተገዛን ጦር መሳሪያ አሜሪካ አልሰጥም አለች። ደርግም በአስመራ የነበረውን ቃኘው ሻለቃን ድርግም አድርጎ ዘጋውና አሜሪካውያንን አባረረ። በዚህ የተከፋችው አሜሪካም ከዚህ በኋላ ከኢትዮጵያ ጋር የሚኖረኝን ግንኙነት በጉዳይ ፈጻሚ ደረጃ ይሆናል ብላ ቆረጠች። ከዚያ ጊዜ ጀምሮም ኢምፔሪያሊዝም ይውደም ሶሻሊዝም ይለምልም እያለ በአሜሪካ ላይ ጥገኛ የነበረውን የመከላከያ መሰረተ ልማት ወደ ሞስኮ አዛውሮ በሶቪየት አስታጣቂነት 17 ግንቦቶችን ሰነበተ። ግንቦት 2969 ዓ.ም ምረት ኢትዮጵያ ከዘመኑ ሀያል ሀገር አሜሪካ ጋር የተቆራረጠችበት ሆነ። ይህ ግንቦትና ዲፕሎማሲ በደርግ ዘመን ያለውን ሁነት የሚያስታውስ ሲሆን በኮሎኔል መንግስቱ ኃይለማርያም ላይ ፍንቀላ ለማካሄድ የተሞከረውም በዚሁ ወር ነበር። ግንቦት 8 1981 የተዶለተው ሴራ ኮሎኔል መንግስቱ ወደ ምስራቅ ጀርመን ባቀኑበት ዕለት የተካሄደ ነበር። ሆኖም የመንግስቱ ቀኝ እጅ እየተባሉ የሚጠሩትና የቤተ መንግስቱ ብርጌድ አዛዥ የነበሩት ሻምበል መንግስቱ ገመቹ ይህን የደህንነት መፈንቅለ መንግስት አከሸፉት። ያንን ፍንቅ ላይ የሞከሩት ጀኔራሎች ከፊሎቹ እርስ በርስ ተገዳድለው፣ አንዳንዶቹም ራሳቸውን አጥፍተው ፍጻሜያቸው ሆነ። ቀሪዎቹ ደግሞ በመንግስቱ ታማኞች ቀስ በቀስ ተያዙ። ኮሎኔል መንግስቱ እነዚህን ጀኔራሎች መሳሪያቸውን ለጠላት አስረክበው ከተመለሱ በኋላ እኔ ላይ ዞሩብኝ፣ ሲሉ ነበር የገለጿቸው። ከፍተኛ አርሜ ነው በአፍሪካ ውስጥ የገነባነው፣ ጓዶች ከፍተኛ አርሜ ስንት ሺህ ጀኔራል ነው ያወጣ ነው መሳሪያውን አስረከቡ። ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ ይሄ ነው የሆነው። የመፈንቅለ መንግስቱ ጠንሳሾች በራሳቸው አለመግባባትና ቅንጅትም፣ ቁርጠኝነትም ማጣት ሴራቸው ከከሸፈባቸው በኋላ ኮሎኔል መንግስቱ ኃይለማርያም ታማኞቻቸውን አሰማርተው በመደዳ ለቅመዋቸዋል። በሕይወት የተገኙትን አስራ ሁለት ጄኔራሎች በፍርድ ለመቅጣት በሚልም የመሐል ዳኛ የሆኑት የፕሬዚዳንት መንግስቱ የቅርብ ሰውና የኢሰፓ ከፍተኛ ሹም ሌተናንት ጄኔራል ተስፋዬ ገብረ ኪዳን ነበሩ። ጋዜጠኞች በተገኙበት የተጀመረውን ይህንኑ ችሎት በሰብሳቢነት የመሩት ጓድ ሌተና ጄኔራል ተስፋዬ ገብረ ኪዳን የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባል ጸሐፊና የኤርትራ ራስ ገዝ ያስቸኳይ ጊዜ ሁኔታ የበላ አስተዳዳሪ ናቸው። በችሎቱ በተከሳሽነት የቀረቡት ጄኔራል መኮንኖች አንደኛ ኃይሉ ገብረ ሚካኤል ሜጀር ጄኔራል፣ የምድር ጦር ዋና አዛዥ የነበሩ። ሁለተኛ ስፋዬ ብርሃኑ ሪር አድሚራል፣ የባህር ኃይል ዋና አዛዥ የነበሩ። ሶስተኛ ወርቁ ዘውዴ ሜጀር ጄኔራል፣ የህዝባዊ ፖሊስ ሠራዊት ጠቅላይ አዛዥ የነበሩ። ተከሳሾች አሁን እንዳየነው አብዛኞቻችሁ ከአንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቁሞላችሁ እንዲከራከርላቸው፣ ምንም እንኳ ዳኝነቱን የሚሰጡት ምንም አይነት የህግ እውቀት የሌላቸውና በዳኝነትም ስራ ላይ ተሰማርተው የማያውቁት ጀኔራል ተስፋይ ገብረ ኪዳን ቢሆኑም ነገሩን በህግ ለመጨረስ ግን ጅማሮ ነበር። የተቋቋመው የጦር ፍርድ ቤት ሂደቱን እየቀጠለ አንድ ዓመት ከፈጀ በኋላ ኮሎኔል መንግስቱ ኃይለማርያም አላስቻላቸውም የፍርድ ሂደቱ ሳይጠናቀቅ ጄኔራሎቹ በተኙበት እንዲረሸኑ ፕሬዚዳንት መንግስቱ ትዕዛዝ ሰጡ ግንቦት 8 1981 መፈንቅለ መንግስት ያሴሩት 12 ጄኔራሎች ልክ በዓመቱ ግንቦት 12 1982 በቤተ መንግስት በተኙበት በምሽት ተጨፈጨፉ በአጠቃላይ በዚያ በግንቦት 8 መፈንቅለ መንግስት ምክንያት 28 ጄኔራሎች ህይወታቸውን አጡ ፖለቲከኛው ግንቦት በተለይም በደርግ ዘመን ብዙ ትዕይንቶችን ያሳየ ነበርና ይቀጥላል ይሆር ማለት ራሳቸው የደርጎ አለቃ ኮልኔሉ መንግስቱ ኃይለማርያም የተወለዱበትም ወር ነው። በግንቦት ወር በ19ኛው ቀን የተወለዱት ኮልኔል መንግስቱ በዚሁ በግንቦት ወር በ13ኛው ቀን ስልጣናቸውንም አገራቸውንም አጡ። ከቅርብ ጓዶቻቸውና ከጀኔራሎቻቸው በጥብቅ ሲጠብቋት የነበረችውን ስልጣናቸውን ከተቃዋሚዎቻቸው መታደግ ሳይችሉ ቀሩ። በ13ኛው ግንቦት ስልጣን ብቻ ሳይሆን አገርም ትተው የሚሄዱበት ሆነ። ግንቦት 1933 በኢትዮጵያ የተወለዱት መንግስቱ ግንቦት 13 1983 ለአንዴና ለመጨረሻ ጊዜ ከኢትዮጵያ ወጥተው ዚምባብዌ ገቡ። በእርግጥ በወቅቱ የነበሩት ጓዶቻቸውና በ1981 የግንቦት ፍንቀላ ሞክረው የነበሩትን ጄኔራሎች ሲዳኙ የከረሙት ተስፋዬ ገብረኪዳን የመሩት የአንድ ሳምንቱ መንግስት ኮሎኔል መንግስቱ ኃይለማርያምን ፈርጥጠዋል ሲል ነው በይፋዊ መግለጫው የገለጻቸው። በመጀመሪያው ቀን ግንቦት 13 ኮሎኔሉን በአንቱታና በክብር ከአገር ወጡ ያለው የኢትዮጵያ ሬዲዮ በማግስቱ ጠዋት ግንቦት 14 83 ዓ ምት ደግሞ ክብራቸውንም ተግባራቸውንም ቀንሶ ከአገር ኮበለል አላቸው። ሁለቱንም በተከታታይ እናስታውስ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዚዳንት ከስልጣን መውረዳቸው እንደሚበጅ ታመነበት። ስለሆነ ይህንኑ በማመዛዘን ፕሬዚዳንት መንግስቱ ኃይለማርያም በዛሬ ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዚዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዚዳንት ሌፍትናንት ጄኔራል ተስፋዬ ገብረ ኪዳን ተክተው ይሰራሉ። ፕሬዚዳንት መንግስቱ ኃይለ ማርያም የስራ ጉብኝት የሚያደርግ በመምሰል ወደ ዚምባብዌ መኮብለሉን አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። በእርግጥም አንድ ጥይትና አንድ ሰው እስኪቀር ድረስ እንዋጋለን እኔ ለኢትዮጵያ ግንባሬን እሰጥላታለሁ ሲሉ የነበሩት መንግስቱ ግንባራቸውን አዙረው ወደ ዚምባብዌ የሄዱት በዚሁ በፖለቲከኛው ወር በግንቦት ነበር። በግንቦት ተወልደው በግንቦት ሊፈነቀሉ ሲሉ ተርፈው፣ በግንቦት ከስልጣን የሚወረዱት በግንቦትም ከሀገር የወጡት መንግስቱ ጓዶቻቸውን ሁሉ አዲስ አበባ ትተው ፈረጠጡ ተባለ። ይህ ከሆነ በኋላ ባሉት ተከታታይ ቀናት ሌሎች የደርግ ባለስልጣናት እጃቸውን ላሸነፏቸው የኢህአዴግ ታጋዮች ሰጡ።

ኮሎኔል መንግስቱ ከዚምባብዌ የሆነው በሰጡት ቃለመጠይቅ ተሰልፈው ሄደው ለወያኔ እጃቸውን ሰጡ እያሉ ተሳልቀውባቸዋል። ይህንን ሁሉ ለውጥ ያመጣ ተግባር የተፈጸመው ደግሞ ግንቦት 20 1983 ዓ ም ነው ግንቦት 20 1983 ዓ ም ደርግን የጣለውን ትጥቅ ትግል የመሩት መለስ ዜናዊ ደግሞ የተወለዱት ግንቦት 1947 ነበር። መንግስቱም መለስም የተወለዱት በግንቦት ወር ነው። ግንቦት ለመለስ የልደት ብቻ ሳይሆን የድል ወር ሲሆን ለመንግስቱ ደግሞ የሽንፈት ሆነ። እናም ግንቦት 19 የተወለደው 17 ዓመታትን መርተው ግንቦት 13 ከአገር የወጡትን መንግስቱ ኃይለማርያምን ተከትለው ግንቦት አንድ የተወለዱት መለስ ዜናዊ በግንቦት ሀያ የኢትዮጵያ መሪ ሆኑ። እሳቸው የሚመሩት ሰራዊት አዲስ አበባን በሚቆጣጠርበት ጊዜ የድርጅቱ ሊቀመንበር መለስ ዜናዊ በለንደን በሚካሄደው ድርድር ላይ ተገኝተው እንግሊዝ ነበሩ። በወቅቱ የነበረውን ሁኔትም እንዲህ አስታውሱታል። የደርግ ሊቀመንበር አገሪቱን ጥሎ ኮብልሏል ተብሎ ነበር። ያን ጊዜ የኢህአዴግ አመራር በዋናው ጽህፈት ቤቱ ሀገረ ሰላም በነበረው ጽህፈት ቤት ተሰብስቦ በዝርዝር ጉዳዮች ላይ ተነጋግሯል። ስብሰባው እንዳለቀ ነበረ ወደ ለንደን የተጓዝኩት። በወቅቱ መንግስቱ ኃይለማርያም ለቋል ሲባል የአውሮፕላን ድብደባ አይኖርም በሚል ለወትሮ ሌሊት ሌሊት ብቻ ነው መኪና ይጓዝ የነበረው። ያን ጊዜ ግን ቀንና ሌሊት እንደ ልብ መጓዝ የተቻለበት ሁኔታ ነበር የተፈጠረው። የመጀመሪያው ለውጡ ይሄ ነው የነበረው። በቀን አይቼው ማላቅ የመኪና መንገድ በሌሊት ካልሆነ በስተቀር በቀን ለማየት ቻልኩ። በዚህ መልኩ የደርግን መንግስት የገረሰሰው ግንቦት በሀያኛው ቀን በዕለተ ማክሰኞ ኢህአዴግን ለመንበረ መንግስትነት አበቃ። ከዚያ በኋላ ባሉት በርካታ ዓመታት ይህ ቀን መስሪያ ቤቶችና ትምህርት ቤቶች ተዘግተው ታስቦ የሚውል ዕለት ሆነ። ፖለቲከኛው ግንቦት ግን ትንግርቱ አላበቃም። በአቶ መለስ ዜናዊ የሚመራው መንግስት አሸንፎ ለፍርድ ያቀረባቸውን የደርግ ባለስልጣናት የፍርድ ሂደት የተጠናቀቀውም በዚሁ በግንቦት ወር ነበር። እነዚሁ የደርግ ባለሥልጣኖች የሚያስታውቁት በልዩ ዐቃቤ ሕግ ለተመሠረተባቸው የዘር ማጥፋትና በሰብአዊነት ላይ የተቃጣ ወንጀልን በመቃወም በጠበቆቻቸው አማካይነት ባቀረቡት የክስ መቃወሚያ ነው። ተከሳሾቹ በዚሁ ጊዜ ሽግግር ወቅት እያለቀ በመሄዱ ፍርድ ቤቱ በተሟላ ዴሞክራሲያዊ አስተዳደር ያልተመረጠ በመሆኑና በዚህም ምክንያት ነጻና ገለልተኛ ሊሆን እንደማይችል በመግለጽ የቀረበባቸውን ክስ ማየት እንደማይችል አመልክቶ ይህም በመሆኑ ነጻና ገለልተኛ ለሆነ ዓለም አቀፍ ፍርድ ቤት ጉዳያቸው እንዲቀርብላቸው ጠይቀዋል። የደርግ ባለስልጣናት በልዩ አቃቢ ህግ የተመሰረተባቸው ክስ አብዛኞቹን በሞት ቅጣት ያስፈረደባቸው ቢሆንም ይህ ቅጣት ወደ እድሜ ልክ እንዲቀነስላቸው ለጠቅላይ ሚኒስትር መለስ ዜናዊ የአገር ሽማግሌዎች ጥያቄ አቅርበው ተቀባይነት ያገኘውና በኋላም በምሕረት እንዲፈቱ የተደረገው በዚሁ በግንቦት ወር ነበር። የሃይማኖት አባቶች ይቅርታን ለማስፋፋት፣ መቻቻልን ለማጠናከር የሚያደርጓቸው ነገሮች በሙሉ ሊበረታቱ የሚገቡ ናቸው። በደርግ ባለስልጣኖች ወንጀል ላይ ክርክር ሊኖር የሚችል አይመስለኝም። ይህም ሆኖ በእድሜ እየገፉ ያሉ ሰዎች ናቸው። በስህተታቸው ከተጸጸቱ ምህረት ሊደረግላቸው ይችላል የሚል ጥያቄ አባቶች ማንሳታቸው ነውር ነው? አለም በህገ መንግስት ውስጥ ሆነው ሊሰሩ የሚችሉ የቅጣት ማቅለያ ወይም የተወሰነ አመት ከታሰረ በኋላ የሚሰጥ አመክሮ ጉዳይ፣ የተለያዩ አማራጮች ሊኖሩ ይችላሉ። ህጋዊ አማራጮች ሊታዩ የሚችሉ በ1990 ዓ ም የነበረውን ግንቦት የፖለቲካ ገጾቹን ስናገላብጥ ኢትዮጵያን ሻቢያ ሲወራት እናገኛለን። መቋቋሚያ ሰጥታ ጎጆ ባስወጣች፣ ጦርነት ለማስቆም ትውልድም በሰላም እንዲኖር በሚል የአገርነት እውቅናውን ቀድማ በሰጠች የኢትዮጵያ ዘላለማዊ ጠላት የሆነው ሻቢያ እየዘረፍኩና እየገደልኩ ካልኖርክ ያለበት ስልት ሲዘጋ ይፋዊ ጦርነት ከፈተ። ግንቦት 990 የመጀመሪያው ሳምንት የከፈተውን ጦርነት ግንቦት 992 የመጨረሻ ሳምንታት ላይ ተሸንፎ ተጠናቋል። ግንቦትና የኢትዮጵያ ፖለቲካ፣ ግንቦትና ኢህአዴግ ቀጥለው 997 ላይ ያደርሱናል። ከ987 ዓ ም አንስቶ መካሄድ የጀምረውና የፖለቲካ ፓርቲዎች መንግስት ለመሆን የሚያደርጉት ውድድር የተለያዩ ውጤቶችን ሲያስመዘግብ ቀጥሏል። የመጀመሪያው ፓርላሜንታዊ ምርጫ በ987 የተጠናቀቀው በግንቦት ወር ሲሆን የ992ቱም በዕለተ እሑድ ግንቦት ስድስት የተካሄደ ነበር። በዚያ በ992ቱ ምርጫ 53 ተቃዋሚዎችና የግል ተወዳዳሪዎች አሸንፈው ፓርላማ የገቡበት ምርጫ አምስት ዓመት ሞላውና በአገሪቱ የምርጫ ፖለቲካ በታሪክን ለመጀመሪያ ጊዜም የሚዲያ ነፃነት ተተግብሮ 10 ዓመት ከሞላው በኋላ በ997 ዓ ም የፓርቲዎች ተሳትፎና የፖለቲካ ግለት ጨምሮ ብቅ አለ። ግንቦት ሰባት 1997 ዓ ም የተካሄደው ምርጫም በበርካቶች ዘንድ አይረስ የሆነ የግንቦት ሰባቱ ምርጫ ከሚካሄዱ አንድ ሳምንት ቀድሞ የተካሄዱት የኢህአዲግና የቅንጅት ደጋፊዎች ሰላማዊ ሰልፍም መነጋገሪያ ሆኖ ሰነበተ። ኢህአዲግ ይህ ሁሉ የትግላችን ውጤት ነው ሲል ተቃዋሚዎች ደግሞ ኢህአዲግን ወደ መጣበት እንመልሰዋለን ሲሉ ተደመጡ። ከጥፋት ኃይሎች ፍላጎትና ቁጥጥር ውጭ ሰላማዊ ሆኖ መጠናቀቁ የትግላችን ውጤት ነው ብንለም በግብዝ አስተሳሰብ የተዋጡት የተቃዋሚ ድርጅቶች አመራሮች ከዚህ ሰልፍ የተሳሳተ መደምደሚያ ላይ ሊደርሱ እንደሚችሉ መገንዘብ ግን ይኖርብናል። ምርጫው ደርሶ ግንቦት 7 997 ዓ ም ድምፅ ሲሰጡ አለ። በመጨረሻም ኢህአዲግ በአዲስ አበባ መሸነፉ በፓርላማ ግን መንግስት ለመሆን የሚያስችለውን አብላጫ ድምፅ ማግኘቱ ተረጋገጠ። ቅንጅት የተባለውን ጥምረት የፈጠሩት ኃይሎች በአንጻሩ ከአገሪቱ ዋና ከተማ በተጨማሪ በአንዳንድ አካባቢዎችም እንዳሸነፉ ታወቀ። ሆኖም ያሸነፈውን አዲስ አበባንም አልረከብም ያለው ተቃዋሚው ኃይል ተሰልፎ የመረጠውን ሕዝብ ፓርላማ ልግባ ወይስ አልግባ እያለ በየአዳራሹ እየዞረ ማማከር ጀመረ። በመጨረሻም የህዝብን ድምፅ አክብሮ ወደ ምክር ቤት ከመግባትና የኢትዮጵያን ሲቪል ፖለቲካ ለማጽናት ከመታገል ይልቅ የጎዳና ላይ አመጽና አድማ መጥራቱ ተዘገበ። ኢህአዲግም ከተቃዋሚዎቹ ጋር የተካረረ ቀውስ ውስጥ መግባቱ ይፋ ሆነ። ተቃዋሚዎቹ በጠሩት አመፅም 193 ሰዎች ተገደሉ። በመጨረሻም መንግስት የምርጫውን ውጤት ትተው የጎዳና ላይ አመጽና የስራ ማቆም አድማ ጠርተው ለሰው ሕይወት መጥፋት ምክንያት ሆነዋል ያላቸውን የተቃዋሚ መሪዎች አሰረ። በኋላ ላይም እንደገና በአገር ሽማግሌዎች ጣልቃ ግብነት ለደርግ ባለስልጣናት ምህረት ያደረገው የአቶ መለስ ዜናዊ መንግስት ለቅንጅት መሪዎችም የጠየቁትን ይቅርታና ምህረት ተቀብሎ ፈታቸው። የቅንጅት ለአንድነትና የዲሞክራሲ መሪዎችና አባላት ለፈጸሙ ስህተት ያቀረቡትን የይቅርታ ጥያቄ ቦርዱ መርምሮ ለኢፌዴሪ ፕሬዚዳንት ቀርቦ ይቅርታ እንዲደረግላቸው መወሰኑን ጠቅላይ ሚኒስትር መለስ አስታወቁም። ውሳኔውም ከዛሬ ጀምሮ ተግባራዊ መሆኑን ጨምረው ገልጸዋል። የኢትዮጵያ ግንቦት ከሌሎች ዓለሞች ግንቦቶች ሁሉ የተለየ ሳይሆን አይቀርም። እንዲህ ያለ ፖለቲከኛ ግንቦት የምታስተናግደው ኢትዮጵያ ልዩ ክንዋኔን ያላየችበትን ግንቦት በብልጽግናው ዘመን የተገዛችበት ብቻ ነው ማለት ይቻላል። በእርግጥ ከዲፕሎማሲ አንጻር ከደርግ ዘመን ጋር የሚመሳሰል ሌላ ነገር አስተናግዳለች። የደርግ መንግስት የሶማሊያን ወረራ ለመመከት በአጼ ኃይለስላሴ ዘመን ገንዘብ የተከፈለበትን ጦር መሳሪያ እንዲሰጠው በወቅቱ የነበረውን የጂሚ ካርተርን አስተዳደር ጠይቆ ፈቃደኛ ባለመሆኑ አስመራ የነበረውን የአሜሪካ የጦር ሰፈር እንዲዘጋ አድርጎ አሜሪካን በምላሹ ከኢትዮጵያ ጋር ያላትን የዲፕሎማሲ ግንኙነት ያቋረጠችው በግንቦት 1969 ዓ ም ነበር። ከዚያ ጊዜ በኋላም ለ17 ዓመታት የሽሮ ሜዳው የአሜሪካ ኤምባሲ አምባሳደር ተመድቦበት አያውቅም። ይልቁንም ኢትዮጵያን ለመከታተል ጉዳይ ፈጻሚ ብቻ መደበች። ይህ ከሆነ ከብዙ ዓመታት በኋላ የብልጽግናው መንግሥት ደግሞ የአገሩን ሕዝብ ለመውጋት ያስገባውን የሻቢያን ጦር እንዲያስወጣ ረሃብንና አስገድዶ መድፈርን እንደ ጦር መሳሪያ መጠቀሙን እንዲተውና ዜጎችን በማንነታቸው ምክንያት ማሳደዱን እንዲያቆም ለጠየቀችው አሜሪካ አዎንታዊ ምላሽ ባለመስጠቱ በባለሥልጣናቱና ቤተሰቦቻቸው ላይ የጉዞ ማዕቀብ የጣለችው አምባሳደር መመደብ ትታ በጉዳይ ፈጻሚ ሥራዋን ለመከወን የወሰነችውና የአገዋን እገዳ እንደምትሰርዝ ያሳወቀችው በዚሁ በግንቦት ወር በ2013 ዓ.ም ነበር። ከመፈንቅለ መንግስት ሙከራ እስከ መንግስት ቅየራ፣ ከፕሬዚዳንት ኩብለላ እስከ አዲስ አመራር ተከላ፣ ከዲፕሎማሲያዊ መቃቃር እስከ ምርጫ መፎቃከር የተፈራረቁበት የኢትዮጵያ ግንቦት፣ መሪዎችን ወልዶ መሪዎችን ሾሞ ሕያው የሆነው ግንቦት የዘንድሮው የመጀመሪያው ሳምንት መቆጠር ጀምሯል። መልካሙን ሁሉ በመመኘት በዚሁን እሰናበታለን።